ሰውን ሀቅ የምታወጣው በሚል ነው። ሌባ ስለሆኑ እየጊዜው ጊዜው ለሌባ ወግ ነው ይነሳል። አሁን ሀቢባን አካውንት እናዘጋለን፣ ሀቢባን እናጠፋታለን፣ ሀቢባን እንዴ ሀቢባን እንገላታለን፣ ልጆቿ የሚማሩበትን ትምህርት ቤት እናቃለን፣ የምትሄድበትን ፀጉር ቤት እናቃለን። ፀጉር ቤት በህይወቴ ሄጅ አላቅም፣ ሂዩማን ሄር ነው የምለብሰው ሄጅ አላቅም። ውሸታሞች ስለሆናችሁ አያችሁ። ጸጉር ቤት ሄጅ አላቅም በህይወቴ ሂዩማን ሄር ነው የምለብሰው ካታር ደግሞ ዘሴፍቲ ስት ካንትሪ ውስጥ ነው የሚኖረው። ሴፍቲ ሴት ልጅ በለሊት ወጥታ ብትል ማንም ጫፏን ዝር የማይልበት ሀገር ነው ያለውትኝ። ዝም ብላችሁ ለፍፉና ምን ይል አልፈራችሁ ተዘቅዘቁ ተገልበጡ። ጁጁ የኒኩኝ ማንን ወንድ ሳምሽ? እረ፣ እኔ ባለ ትዳር ነኝ፣ ወንድ አልስምም። ማንነውን ኪስ የሰጠኝ ቅድም? ወንድ ነው፣ ሴት መስሎኝ ነው እኮ ጋይስ። ማን ነው? ሴት ልጅ እኮ ወንድ ከሳምሽ ትዳሯ ላይ እንደማገጠች ነው የሚቆጠረው። አላየሁም እኮ አላየሁም።? አላየሁም። ማን ነው ግን ያሳሳተኝ? እንዳትሰጡ፣ ያው ምስር ወንድ አልስምም። ወንዶች ሶሪ አለ አክሊሉ ነግ አኬ አኬ፣ ትናንትና ማሬ ብለ ኮመንት ጻፍክልኝ። እኔ ባለትዳር ነኝ፣ ማሬ አትበለኝ፣ ኪስ አትስጠኝ። እሺ አኬ፣ ለእኔ ኮፍያ መ ኪስ አይሰጥም። ትናንትና ኮመንት ላይ ማሬ ስትለኝ አክሊሉ፣ እኔን ማሬ አትበለኝ፣ ባለትዳር ነኝ። እኔን ወንዶች ሐቢባ እህቴ ብለው ነው የሚጠሩኝ ሁሌ። ሴቶችን ማሬ ስለምትል ረስተከው ነው። ሌባ ስለሚጋለጥ ነው የተነሳባቸው። ምን አጠፋች አሉ? ደግሞ የቲክቶክ ባለቤቶች እነሱ እንደሚያዙኝ ካልሆንኩኝ ቲክቶክ የመጠቀም መብት የሌለኝ የሆነ ነገር ሲባል ብድግ ብለው የአቢባን አካውንት እናዘጋለን፣ ወረኛ ሁላ። አቢባ ሰው የሰበሰበችው እኮ አቢባ እኮ የተወደደችው ሰው ላይ ጫና አርጋ ሳይሆን ሰውን ረርታ ነው። ጊዜ ያጋላ የሆነ ነገር ታዘ ካለተረገች በቀደመውን ቴዲ ቤት እኔ እንትን ቀረብ ወይ ደግሞ አንዳንድ ቦታ ላይ ለምን ወደደደኝ፣ የጠላ ይጥላኝ። እኔ ምንም ችግር የለብኝም። የወደደ እኔ በግድ አምባገነን አይደለሁም እንደነሱ በግድ ውደዱኝ አልልም። የወደደ የወደደኝ፣ የጠላ ይጥላኝ። ጊፍት የፈለገ ይስጠኝ፣ ያልፈለገ አይስጠኝ። አይ አም ሀፒ በቃ። በተረፈ ግን የሆነ ነገር በተነሳ ቁጥር ተነስተው የአቢባ አካውንት ይዘጋል። ሁ አር ዩ? ምንድን ነው እነ ሺቲ ናቸው። ሌላ ማን አለ ከእነ ሺቲ? ሺቲያችሁን ልበሱ፣ ድሪያችሁን ልበሱ፣ ረከቦታችሁን እጣናችሁን ይዛችሁ ቲክቶክ ላይ ተጠዳቱ እሙ ሌላ እኔ አንድ ሴት ጀግና፣ በጣም ብዙ ወገኔን አግዣለሁ። ብዙ የታመመ ሰው ታክሙ እንዲድን ቁጭ ብዬ ለምኜ ብዙ ሰው አሳክም ሄድኛለሁ። ለብዙ ሰው ድምፅ ሆኛለሁ። ብዙ ቁም ነገር ሰርቻለሁ በሁለት ዓመት ከአምስት ወር ስቲክቶክ ላይ። እናንተ ከማማት ውጪ፣ ሴት ከማማት ውጪ፣ ከማለት ውጪ እስኪ አንድ ቁም ነገር የሚታይ ነገር የሰራችሁትን አሳዩ፣ አሳዩ። ፕሊስ ማይ ላቭ ታንክ ዩ ሶ ማች ማሚ አንድ ከስድብ ውጭ ሰርተናል፣ በአንድ ቁም ነገር ሳይሰሩ አሁን ለምንድን ነው ማዘጋት? እናዘጋለኛለን ቡባረክ እኔ ጋር ስለመጣ ባልሊ ያጋልጥ ነው ምንድን ነው ምክንያታቸው ይንገሩኝ። ደግሞ አቅም እንዳለ ሰው እንደሚያዘጋ ሰው እስኪ አዘጉ እናሳዩን፣ እስኪ ከአባሪ እለፉ። እስቲ ከወሬ እና ከስድብ አልፋችሁ አንድ ቁም ነገር ሰርታችሁ አሳዩ። ለተገደለችው ልጅ ማናት የተገደለችው? የተገደለ የሞተ ሰው አለ። ትናንትና አንድ አበሻ አረብ በሳውዲ አረቢያ እንደገደለ ነው እሙ ገብታ ገዝቴ ነገረች። ሌላ የሞተ ሰው አለ። ሌላ አረብ ለገደለው አበሻ ድምፅ አልሆንሽም ነው ቤት አልመጣም ክያል መጣም። ምንድን ነው ታዲያ አልገባኝም? ማናቸው እነ ሺቲዎች አይደለም ከምትሉ ተናገሩ። ምንድን ነው ሮዛዊትዬ ሳምንቱን ሳልጨርሰው ቆይ አንድ ሰው አስገባለሁ። ማነው ገብቶ የሚያስረዳኝ? እኔ ይበል የማውቀው ሰው፣ የሚያስረዳኝ ሰው አንዳንድ ትንሽ ፖለቲካ ነው። አንዲት እህታችን አለች። ለምሳሌ የዛሬ ዓመት ሴት ልጅ ተደፍራ ሕፃን ልጅ ለሷ ሁላችን ድምፅ እንደሆነ ያች ሕፃን ልጅ ታስታውሻለህ? ቶኛ ሴቶች ሁላችንም ድምፅ እንሆን ነበረ እና አሁን ደግሞ አንድ ሴት ልጅ ትንሽ ያው በፖለቲካ ውስጥ ነው በአማራ ክልል ላይ ነው እና እሷን ጡቷን ቆርጠው ምናምን እና ብቻ በጣም ያሳዝናል እና ለእሷ ድምፅ አሉናችሁም በሚለው ስምሽን ተጠርቷል ለን ሁሉም በፈቀኛ መቼ የተፈጠረው መቼ ሰማው መቼ ሰማው መቼ የተፈጠረው በትክክል አስረጅም በግልጽ የት ማን ማንን እንደገደለ በግልጽ መንግስት የሚያውቀው ነገር ነው ዜና ተዘግቧል ወይ ኬት ሰማው እንግዲህ ማለት ሁላችሁም እዚህ ሰዓት ጋ ስለሚወጡ ብዙም ሚለው ነው አስር ጂ በትክክል የት እንደሰማሽ ዜናውን የቱ ጋር ማየት እንደምችል ንገሪ፣ ገብቼ ልየው። ምን ዩቱብ ቻናል ላይ የተለቀቀው የት ነው? ምንም የሰማሁት ነገር የለም እኔ አሁን አላ ሰሞኑ ሰው ሁሉም የተነገረ ቲክቶክ ላይ የተለቀቀ ነው። በጣም የምታሳዘን ልጅ ናት፣ እና ለዛ ነው ሽ ዩቱ ላይም አለ መኮን ቻናሉን ንገሪኝ፣ ማሪ ልክፈተዋ፣ እንዴ እንስማው። ስቲት ነገር እኔ አካውንቷን ሪፖርት አድርገን ነው የምናዘጋው የሚባለው፣ ኢዚት ፌር የሆነ ነገር በተፈጠረ ቁጥር ጉቡድግ ብለው እኔ ላይ እንዲህ እኔ እኔ ሳላቀው ስለሚፈጠረው እያንዳንዱ ነገር ሀቢባ ናት እንዲህ ሀላፊነት የምትወስደው አልገባኝም ሂኩ አንድ ቁጥር መጽፊ እንድታስረጅ ነ እኔ ፍቅር አርጋችሁኝ ከሆነ ሳላቀው ነገሩ እያንዳንዱ ኢትዮጵያ ውስጥ ስለሚፈጠረው ነገር ሀላፊነት እየሰጣችሁኝ ያላችሁት እኔ መንግስት ነኝ ወይ እኔ እኮ አንድ ግለሰብ አንዲት ኢትዮጵያዊ ተራ ሴት ቲክታክ ተጠቃሚ ነኝ ምንም አይነት ስልጣን የለኝም ጊፍቱ ተዘጋ ሁ ለአስር ደቂቃ ጊፍቱ ተዘግቷል ኢትስኦኬ ኮ አካውንቷ መዘጋት አለበት የተባለውን ጉዳይ ማወቅ እፈልጋለሁ እኔ መንግስት ነኝ ኢትዮጵያ መንግስት ነኝ እኔ እያንዳንዱ ኢትዮጵያ ውስጥ ስለሚፈጠር ነገር እኔ ሀላፊነት የሚሰጠኝ ማነኝ እኔ ሰማት ነገር እኔ የሀያ አራት ሰዓት ላይቭ ላይ ነው ተጀ ሙለው ሌሊቱን ጌም ስትጫወት ነው ማድረው ወሬኬትም አልሰማም የሰው ቤት ላይቫ ላይ የሰው ቪዲዮ ላይ በምን ሰአቴ ሁሉም እንደናንተ ስራ ፈት እንደናንተ በየቤቱ እየሄድኩ የምሳደብ እንደናንተ እዚህም እዚያም ልኩፍ ልኩፍ እንደ እብዱሻ እዚህም እዚያም መለኩስ መስሏችሁ ከሆነ ተሳስታችኋል። እኔ ሀቢባ ህይወት አለኝ። ኦኬ፣ አንደኛ ተዳሪ እና ልጆች፣ ሁለተኛ ቲክቶኬ ህይወቴ ነው። የስ አዎ፣ ቢዝነሴ ነው። ቅጥል ልበሉ፣ ተቃጠሉ። በጊፍት ገንዘብ አገኛለሁ፣ በማስታወቂያ ገንዘብ አገኛለሁ። የስ እበዱ፣ ሙቱ፣ ታነቁ። በዛ ሁንስ የሆነ ነገር ሲፈጠር ሀቢባ ናት፣ የሆነ ነገር ሲፈጠር ሀቢባ ናት ሁሉ ሀቢባ ሀቢባ ሀቢባ ኢትዮ ንፉን ድምፅ የምንሆነው ሲገባኝ አይደል ማን ነው የገደለው? ልክ እንደ ሄቨን ለሄቨን ስትደፈር ህፃን ሴት ልጅ ግን ሚዛን አይሳ ነውስ ቀር በጣም ይሰማኛል። በተለይ አንዳንዴ በጣም የሚገርመኝ ነገር ሰው የሰውኛ ስሜት መሰማት ሲገባው ሰው እንደ ሰውኛ ማዘን ሲገባው፣ ያ ተትቶ ደግሞ የግዴታ ከብሔር ጋር ተታካችሁ ብቻ በቃ እንደዚህ አይነት ነገራችሁ ብቻ። ሰው በእንደዚህ አይነት ሁኔታ ሲገደል ዝም ማለትም አንድ ነገር ነው፣ ድምፅ መሆንም አንድ ነገር ነው። አለመጻፉ ይቻላል ይቻላል፣ አይታችሁ ማለፍ። በውስጣችሁ ክፋት መጥፎ ነው። ይሄ ላያችሁ ቀልቶ ውስጣችሁ ጥቁር የሆናችሁ ብዙ አላችሁ። ስራችሁ ደግሞ በየቀኑ በየቀኑ በየቀኑ በየቀኑ ስራችሁ ይከተላችኋል። በየቀኑ ለዛሬ ልታብለጨለጩ፣ ለዛሬ ተሰሚነት ሊኖራችሁ፣ ለዛሬነት ፌመስ ልትሆኑ፣ ለዛሬነት ተወዳጅ ልትሆኑ ትችላላችሁ። የዘራችሁትን ግን ወደፊት ታችላላችሁ። ምንም ችግር የለም። ልታቃጥሩ፣ ልታጨበጭው፣ ምን ልትሉ ትችላላችሁ። በቃ ሰው ያን የዘራውን ነው የሚያጭ ነው በስ ለምንድን ነው ለአንዱ እናት ለአንዱ እንጀራ እናት እኮ ሆናችሁ? እዚህ ቲክቶክ ላይ ለዚህ ነው በጣም የምታስጠሉት ፍትሐዊ ነን የምትሉ ሰዎች። ለምንድን ነው ፍታዬ ሆናችሁ? እንደዚህ አይነት ነገርማ አታወግዙት። ለምንድን ነው ሁሌ አማራ ሲሞት ችግር የለውም? ሁሌ ችግር የለውም፣ በቃ ችግር የለውም፣ በጣም ችግር የለውም። ሌላ ግን ሲሞት ግን ወይኔ ወይኔ። ሴት ነኝ፣ ሴት ነኝ። አካልሽ ሴት ናት፣ አካልሽ ሴት ናት። እንዲህ እንደዛ ነው። እንዲምታስ እኔ መናገር አልፈልግም። ስራዬን መስራት ብቻ ነበር የምፈልገው፣ ግን አንዳንድ ጊዜ በጣም ነው የሚያምን። ምክንያቱም እኔም ሰው ነኝ፣ እኔም ልጅ አለኝ። ነገ እንደዚህ እያንዳንድ ልጅ በየቤቱ ስትወጥ እንደዚህ ስትደረግልሽ የዛ ሰዓት ይገባሻል፣ ታይዋልሽ። በሰፈሩት ቁና መሰፈር አይቀርም። ምድረ ቅጫማም እራሳችሁን ደብቃችሁ በውስጥ የምትጽፉ ሰዎች ማለት ነው። አሳፋሪ። እኔ ለኮሜንታተሮች ነው የምናገረው፣ እዛ ላይ ስላየው ነው። ከዛ ውጭ ምንም ሆነ ምንም በቃ የሆነው ይሆናል። እግዚአብሔር የፈቀደው ቀን በየትም ቦታ አይቀርም። ጀግና ደግሞ ሁልጊዜም ጀግና ነው። አላስጨርሻለሁ ከዚህ ውጭ እየገባችሁ የምትናገሩ ሰዎች ቀንድ ቀንድሽን ብዬሽ ነው የማስወጣሽ። እኔ ሰው ቤት አልከሰከስም፣ በቤቴ ግን ይሄድብሻለሁ። ምንም አባሻታ ምንጭ እንደንትን ከሆነ ደግሞ እኔም ማማራለሁ፣ ይከፋኛል። ግን ሰው ይቀድማል፣ ሰው ይቀድማል። ሰው ሰው በዚህ ሁኔታ እየሆነ እያለ ገብታችሁ ይበላት እንዲህ፣ ይበላት እንዲህ አርጋት፣ ነገ አንቺንም ይረግጥሻል ምን ዋስትናለሽ ምን አለሽ? በተለይ ሴቶች ታረሙ። በጣም የምታፈሉ ሴቶች ናቸው በጣም አንዳንድ ሴቶች ታፈላላችሁ። ሴት ላይ በጣም ችግር አለባችሁ። እንደዛ ለሴት ድምፅ ከሆናችሁ ታዲያ ለዚች የማትሆኑት ለምንድን ነው? ካላስ ጨርሻለሁ። ፈርዶስዬ ይቅርታ ቁጥር ስጭ ማርያም መናገራለ ምንም ችግር የለም። ሰላም መፍጠር ነው ያለብን። ስለ ሰላም መጮ ነው ያለብን። ሰው እንደዚህ አይነት ነገር ይህ ሰብአዊነት የጎደለው አገዳደል ሲሞት አይ ብሎ ማለት ነው እንጂ ያለብን እንዴት ሴቱ ነው? እኔ ስገባ ሳያችሁ እንዳለ ሴቶች እንዳለ ሴቶች ሰው እንኳን ተገደለች እንኳ እንደዚህ ያለችን። እናንተ ለልጆቻችሁ ነገ ለምትወዱ ልጆች ማዘን አለባችሁ። ነግ በራስ ነግ በእኔ በሉ። ነግ በእኔ አረጋሽትም የእናንተ ምሬሳ እንደዚህ እየተቆጠተ ትሄዳላችሁ። ሰው የዘረውን መግለጭ ነው። በተአምር ገብስ ሰርታችሁ ስንሄድ ታችሉ አትችሉም። ኔቨር ኤቨር የማንም አባታችሁ ቲፎዞ ልትሆኑ ትችላላችሁ። ምንም አታበቅ ጊዜ የማንም ቲፎዞ፣ የማንም አለቅላቂ፣ የማንም አጨብጫቤ ልትሆኑ ትችላላችሁ፣ ግን ሰው በመሆናችሁ ልታዙን ይገባችኋል። ሰው ሰውነት ይቀድማል። በቃል አካላት ግን እናንተ ቪዲዮ አይታችሁ የሆነውም አይታችሁ ትንሽ ሰብአዊነት አይሰማችሁም? ምን አይነት ፍጥረቶች? ማን ያሳደጋችሁ? ከማን ማህበረሰብ ነው የወጣችሁ? ከማንናት ነው የወጣችሁ? ግን እናት እኮ በጣም አዛኝ ናት። ሴቶች እንደዚህ በቃ ከሰው ላይ እንደዚህ ረበበን። ፈርዶስ ቁጥርሽን ንገሪኝ። እኔ ከተናገርኩ በጣም ብዙ ነገር ለምንድነው እየገባል እኛ በተለይ እዚህ አረብ ሀገር ያለን ስፔሻል ሴቶች ለምንድነው እንደዚህ የምንሆኑ? እኛ በየቦታው እየወደቀን የሚያነሳን እያጣን በየቦታው እየጮን ሰው እንዲህ ሲሆን ለምን አናዝንም? ለምን ሰብአዊነት አይሰማንም? ለምን አያመንም? እኛ ያለንበትን ሁኔታ ታዩታላችሁ ሰው

እሺ፣ ቆይ ቆይ ማሬ፣ ቆይ አታልክሽ። አሁን የምናረገው ቆይ ጥያቄ፣ አንቺ እንዴት ነበር የሚባለው? ጋይስ፣ ቆይ መጀመሪያ ነገር ላይ ስለነበርኩኝ ብሎ ይዞረ ቆይ፣ ልረጋጋ ነገር ላይ ነበርኩኝ። እኔ የምልሽ አንቺ መጀመሪያ ያወራሽው ምንድን ነው ከሰውዬው ጋር እኔ የይጣ ቢሎ እንትን እኔ ብዙ እንትን ወላይን ተጠቃሚ አደለውም፣ ሳርዬ ከዛን እኔ ራሱ ሹፋን ምናምን ሚጠሎ ብራሱ እኔ በጎደኞች ነው ለአንቺ ራሱ የጠለብኩት ሹፋን ምናምን አለ። ግን ራሱ ወጥቻ አደለ ሚጠለብ እንደ አጠቃላይ ከጎደኞች ጋራ ነው ሚጠልበ። ወላይን ተጠቃሚ አደለም። ከዛን እሱ ሀያ አምስት ሺ ግራም ምናምን ሄዶ ቪዲዮ ይሰራል አደ ሌላ ልጆቹም ይሰጣል። አዎ አዎ፣ እሺ። ከዛ እሱ ቁም መስሎኝ ነው እኔ አሁን ነው አረጋገጥኩን። እሱ እቁብ መስሎኝ ነ እኔ እቁ ይሄ እቁብ እንዴት ነው ሰው ይገባል? ኦንላይን ላይ ስለሆነ እሱ ሰው አይበላም ሰው አይጨበርብርም ብዬ፣ ይሄ እቁብ ነገር እንዴት ይወጣል? እዚህ ኦንላይን ላይ ስለሆነ እናንተ ጋር እንትን ገስት ገብቶ ምናምን ሲያወራ እኔ አውቃለሁ። ከዛን እሱ እቁብ መስሎኝ ነው እኔ ኦንላይን ተጠቃሚ አደለም። ገብቼ ስተካ አሁ እንደዛ አይነት ብር ከከፈልሽ እንደዛ ነው እቁብ የሚያወጣው ቁጥሩ የሚያወጣም ብሎ እሱ መስሎኝ ገብርኤል እንደዛ ል አርገኝን እንደዛ ብራ አስገብኝ እንደዛ አይነት አርጌ ነው ቁም ይወጣው አንቺ ያለሽበት ቦታ ነው የሚያመጣው ምናምን ብሎ እሱ መስሎኝ ነው። እኔ ከእሱ ታች እሱ ታች ነው የእሱ ቁጥሩ ወስቼ ያወራሁት። እንደዛ መስሎኝ ነው እኔ ያወራሁት።

ተረጋጊ ሁለተኛ ቋንቋ ይመስለኛል። ኦሮኛምኛ ነው የሚያውቀው። ችግር የለም፣ ኦሮምኛ የሚችል ሰው እናመጣለን። ግን እኔ ልረዳሽ ሞክራለሁ። በአረበኛ በዘጠኝ አድርገያት ቤዜን አስገባታለሁ። ይሄንን ነገር ይዞ በእሱ ስም ስለሆነ ቢያናግርና እንትን ቢልላት ብዬ አሳቡን እናቀርባለን። ምክንያቱም አይነው፣ ግን እሱ እንትን የለበትም። ነገር ግን አሁን ምንድን ነው ማለ፣ እሱ ስም ስለተደረገ መክሰስ አለበት። እሱ ራሱ ትክክል ቴሌግራም የተላላካችሁበት እሱንም፣ ዳኪ ቁጥሩ ይሄ ነው፣ ቴሌግራም የተላላካችሁበት ነው የሚኖረው። እ ሳሪ እ የመጀመሪያው የሱ ነው። ሁሉ እዚህ ሀገር ግን በለጊዜው ወልደ ጊዮርጊስ ኢትዮጵያ ነው አለ አለኝ። በዛ ሰዓት ማለት ነው። ከዛን እኔ የእሱ ድርጅት ውስጥ ነው የሚሰራ አለ። እኔ ያዋኩበት ሰዓት ነው፣ እንደዛ አለኝ። እኔ ያዋኩበት ሰዓት እኔ የእሱ ድርጅት ውስጥ ነው የሚሰራ አለ። ብር አልልክም በቃ፣ እኔ የላኩበት ብር መልሽልኝ ስላት አልመልስም፣ እኔ የእሱ ድርጅት ውስጥ ነው የሚሰራ አለ። እንትን ልበል ማለት ነው ያኔ አካውንት እኔ አሁን የምጠይቅሽን ብቻ ነው የምመልሹሽ። እሺ፣ አንቺ ቲክቶክ ተጠቃሚ ነሽ? ቲክቶክ ትጠቀሚ ያለሽ ቶክቶክ ተጠቃሚ አይደል? አልተጠቀሙም ቶክቶክ በቅርብ ጊዜ ነው። ዝም ብለው ነው የሚጠቅመው እንጂ። እሺ፣ ከዛ አንቺ ቁጥሩን ከየት አገኘሽ ወይ ሰው፣ ወይም የአንቺን ቁጥር ከየት አገኘ ሰው? በሱ ቶክቶክ ነው ቶክቶክ እኔ ተጠቃሚ ሳይሆን ቶክቶክ የማንም ሰው ምናምን ቶክቶክ እያለው ቶክቶክ ከዛ እሱ ቶክቶክ ሲሰራ ሲሰራ እንደዚ አይነት እሱ ብር ሀያ አምስት ግራም ያወጣ እኔ ቁቁም መስሎኝ ነው ያን ነገር። ለምንድን ነው እኛ አልገባ ምናምን ብለን እኔና ጓደኛ አንድ ላይ እንሰራ ከዛ ቪዲዮን አይተን አይተን ከዛ የእሱ ታች ነው እንትን የወሰደን ቁጥሩ ማለት ነው። የእሱ ቶክቶክ ሲሰራ ታች አንቺ ነሽ የወሰድሽው እሱ አይደለ አይ አይዋ እኔ እንጃ። አንቺ ሰላም አልሽው መጀመሪያ ጻፍሽላት እ አንቺ ጻፍሽላት? አይዋ እኔ አንተ ወልደ ጎርግስ፣ እኔ ምን ምን ፈልጌሽ ነው አለኝ። ከእዛን እኔ ምንም አልፈለኩም፣ ያን እንትን ሀያ አምስት ሂድራን ምናምን የምትወጣ ለልጆቹ ቪዲዮ ሰርተን የምታወጣ እሱ ምንድን ነው፣ ቁም ከሆነ የእኛ መገባት ፈልገን ነው ምናምን ስትላል፣ ኦኬ እሺ፣ አይቼ መልሳለው ቦታ ካለ ለኝ ከዛን እሺ ብዬ ጠበኩት ከዛን እሺ ከዛን አለ ወደ ጎርግስ ብዬ እሞ ጠበኩት። እሺ ገስት ላይ ያስገብን ስላት በአመትባሌ እንትን ኢትዮጵያ ገስት ላይ ማገባት አልችልም፣ ግን የፈለግሽውን ነገር ጠይቂያለሁ። ከዛን ጠየኩት እንደዚያ እንደዚያ ብዬ እሱን ፈልጌ ነው ስላት በቃ ፕሮሰሱ ይጀምራል ሰላሳ እሺ አምስት ብር ከዛ እኔ ደግሞ እውነት ሆነ ሰይጣን ለክፎኝ ሁን ምን እንደነካኝ ይሉም ብሩ አስገባው። ሰላሳ አምስት ሺህ ብር ማለት ነው። ከዛን ሞ ከዛን በኋላ ብሩን አስገብቼ ከዛን ሄጣ ስንወጣበት ሰዓት ሰባ አንድ ሺህ ብር ማስገባት አለባት አለኝ። እሺ ብዬ ልጅ እንሳን ማረም እንደዛ የሚያደርገኝ ዛሬ ማረም ግሸንኝ እኔ ውሸት አላወራም ብሎ እያወራብኝ፣ እሺ አልኳል። ከዛንሞ ደግሞ አንቺ ቆራርጠች ነው አስገባት ሰባ አንድ ሺህ ብር ከዛም በኋላ አንድ ሺ ሰባት ብር አሁን አጠቃላይ ማስገባት አለ ሲስተም ላይ እንደሚገባብሽ አለኝ። እሺ አልጓል ከዛ መጨረሻ ላይ ፈርንቼ እኔ ከዚህ በኋላ ብር አስገባም፣ ወልደ ጎርግስ እኮ ብር አስገባን እሱ ገስት ላይ ፈልጊ ያጣውት በቃ እኔ አሁን ፈራውት ያስገባውን ብር ስላመልስ ስላል እኔ እኔ ለኛ ኔ ወላይላ አደለም እንደሚሰራ እንደዛ እንደዛ ብሎ አሳመነኝ። አሁንስ አስገባኝ ማለት ነው። አስገባው አጠቃላይ ወደ ሁለት መቶ ምናምን የኢትዮጵያ ብር። እሱ እንደዛ ብሎ የእሱ ቮይስ ምናምን አለ። አሁን ማውራት ስለያቃተኝ ነው። እሺ። ስለዚህ አንቺ ያስገባሽበት ሶስት ጊዜ ደረሰኝ፣ የሰውየው ቮይስ፣ የሰውየው ስልክ ቁጥር አለ አለ፣ ሁሉም ነገር አለ አለ። እሺ ጁዬ ሀይ ባያት በውስጥ ሙሉ ዱባይ ብቶ እንግዲህ ተመልከቱ። አንድ ጊዜ አይደለም ሁለት ጊዜም አይደለም። የእኛ ልጆች መቼ እንደምትነቁ ፈጣሪ ይወቅ። ዘረኝነት ላይ ብቻ ነው የእናንተ ጉብዝና። በቃ ጎበታች ናችሁ ዘረኝነት ላይ የእኔ ብሔር እኔ ነኝ አለ እኔ ብሎ ብሔር ዜሮ አምስት ሺህ የት ናችሁ ያለ ዋስትና እዚህ አሁን ፕሮሰሱ ልጀምርልሽ እህቴ ፕሮሰሱን ከተጀመረ በኋላ ነው ዋስትናውን የምታስዩ ስለዚህ አሁን ፕሮሰሱን ጀምርልኝ ብለሽ ቮይስ አድርጌ ዝግጁ ከሆንሽ ቀጥታ ያለው ነገር አሁን ሊባል ልሻል ቀጥታ በአንድ ቀን ውስጥ ነው አምስት መቶ ሺህ ብር ከአራት መቶ አምሳ ሺህ እስከ ከአምስት መቶ ሺህ ብር የምታገኙ ማለት ነው ስለዚህ ጀምርልኝ በይኝ ያለው ነገር ትጨርሻለች ማለት ነው አካውንት ይላክልሻል ዋስትናውን ገቢ ታደርጊያለሽ መልካም እሺ እህቴ ጀምሬዋለሁ ጀምሮ የወልደ ጊዮርጊስ ሲድቃል ቤተ እርዳታ ድረጀ ፕሮሰስ ተጀምሮ ልሻል። የላክሽልኝ አካውንት የማን ነው? ተጀምሮ ልሻል። የማን ነው አካውንቱ? ችግር የለውም ስለዚህ ቀጥታው ለወልደ ጊዮርጊስ። ስለዚህ ዋስትናውን የምታስይሽበት አካውንት ቀጥታውን እልክልሻለሁ። ኢትዮጵያ ውስጥ አሉ የአቶ ወይም የአቶ ሰለሞን አሉ ሁለቱም

ሳሙኤል ንጉሱ ወርቁ በሚለው ነው ተመልሶ። አሁንም ሳሙኤል ንጉሱ ወርቁ ሰላሳ አምስት ሺ ብር ገብቷል። ተመልሶ ደግሞ ሳሙኤል ንጉሱ ወርቁ ሰላሳ ስድስት ሺ ብር ገብቷል። ተመልሶ ሳሙኤል ንጉሱ ወርቁ ሰላሳ አምስት ሺ ብር ገብቷል ማለት ነው። ደምሩት ጋይዝ፣ ቁጥሩ የት አለ? እዚህ ጋር አካውንቱ ሙሉ ሚሆን ነሽ ናሽ ሰለሞን አያሌው ነው። ይቅርታ እዚህ ጋር ሰለሞን አያሌው ነው የሚለው ሰለሞን አያሌው። ሰለሞን የተለያየ አካውንት ነው፣ እሱ የሰጠሽ ሌላ ነው፣ አንቺ ያስገባሽ በሌላ ነው። ሁለት ነው አካውንት እኮ ሁለት ነው። አንዱንም ነግርሻለሁ የመጀመሪያ ጊዜ አንዱ ላይ ነው። አንዱ አቶ ብርሃኑ ነው ምናምን ነው የሚለው